ሰላም ልጆች፣ ጤና ናችሁ? እንደምናላችሁ? እኔ አባ ገብሩ እባላለሁኝ። ልጆች ዛሬ ስለ ስነ ፍጥረት አውራችኋለሁ። ዓለምንና በውስጧ ያለውን ሁሉ የፈጠረው ማን እንደሆነ ታውቃላችሁ ልጆች? አዎ እግዚአብሔር ሁሉንም ነገር ፈጠረ። በምድርም በሰማይም በእግዚአብሔር ያልተፈጠረ ነገር የለም። እግዚአብሔር ሁሉንም ነገር በስድስት ቀናት ውስጥ ነው የፈጠረው። ልጆች ዛሬ የስድስቱን ቀን ፍጥረታት እናያለን። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ምድር ግን ያለ ቅርጽ ባዶ ነበረች። ጨለማም በሁሉም ስፍራ ነበር። እግዚአብሔርም ብርሃን ይሁን አለ። ሁሉም ቦታ ብርሃን ሆነ። እግዚአብሔርም ብርሃንና ጨለማን ለየ። ብርሃንን ቀን ብሎ ጠራው፣ ጨለማውን ሌሊት አለው። በዚህም ቀን እግዚአብሔር ሰማይና መላእክት የሰማይ መላእክትን ሁሉ ፈጠረ። በሁለተኛውም ቀን፣ በዚህ ቀን እግዚአብሔር ሰማይን ካየር በላይ ከውሃም በላይ ይሁን አለ። ሰማይም በላይ ታየ። ደመናትንም በሰማይ ተሰበሰበ። እግዚአብሔርም ከላይ ያለውን ጠፈር ሰማይ ብሎ ጠራው። በሦስተኛውም ቀን እግዚአብሔር ምድርን ሲፈጥር ሁሉም በውሃ ተሸፍኖ ነበር። ስለዚህም በሦስተኛው ቀን እግዚአብሔር እንዲህ አለ በምድር ላይ ያሉ ውኃዎች ወደ ትላላቅ ባሕሮችና ውቅያኖሶች ሰብስቡ፣ የደረቀውን ምድር ይታይ። ዛፎችና ሳሮች ለምለም ሙሉ በምድር ላይ ይብቀሉ፣ ፍሬና ዘርንም ይስጡ። ከዚያም እግዚአብሔር እንዳዘዘው የደረቀው ምድር ታየ፣ ፍሬና ተክሎችም በምድር ላይ በቀሉ። በአራተኛውም ቀን እግዚአብሔር እንዲህ አለ፣ ቀኑ ከሌሊት ይከፋል፣ ፀሐይንና ጨረቃ ከዋክብትም በሰማይ ይገለጡ። ስለዚህ ፀሐይን በምድር ላይ በቀን ብርሃንም እንዲሰጥ፣ ከዋክብትንና ጨረቃን በሌሊት እንዲያበሩ ፈጠራቸው። በአምስተኛውም ቀን እግዚአብሔር ውኆች በዓሣ ይሙላ፣ ወፎችም ወደ ሰማይ ይብረሩ አለ። ስለዚህ በውሃ ውስጥ ትንሽም ሆኑ ትላልቅ የተለያዩ አይነት ዓሣዎች ነበሩ። የተለያዩ አይነት አውሃትም እንዲሁ በሰማይ ላይ ይበሩ ዘንድ ፈጠረ። በስድስተኛውም ከዚያም እግዚአብሔር አምላክ በምድር ላይ እንስሳት፣ አራዊት፣ ከብቶች፣ የሚሳቡ ፍጥረታትን ሁሉ ይሁኑ አለ። ስለዚህም በምድር ላይ የተለያየ አይነት እንስሳት ፈጠረ። በጫካ ውስጥ እንደ አንበሳና ዝሆኖች የሚኖሩ እንስሳት ነበሩ። እንደ ላሞችና በጎች ያሉ የቤት እንስሳትም ተፈጠሩ። ልጆች፣ እግዚአብሔር ይህን ሁሉ ፍጥረት በስድስተኝ በስድስት ቀን ፈጠራቸው። ሌላ በስድስተኛው ቀን የተፈጠረ ትልቅ ፍጥረት አለ። ልጆች፣ ስለሱ በሚቀጥለው እየላችሁ እመጣለሁ። ለአሁኑ ግን ልጆች ደና ሁኑ። እግዚአብሔር ይባርካችሁ። የሰማችሁትን ደግሞ ለጓደኞቻችሁ መንገር አለባችሁ። ልጆች ደና ሁኑ። ደና ሁኑ ልጆች።